የኢትዮጵያ የቱሪዝም መዳረሻ ዘርፈ ብዙ ነው። ብዙ ያልታዩና ያልታወቁ የቱሪስት መዳረሻዎችን በአራቱም አቅጣጫ ይገኛሉ። በዛሬው ልዩ የበዓል ዝግጅታችን በዩኔስኮ ከተመዘገቡት ባዮስፌር ሪዘርቭስ ውስጥ የካፋና የሻካን ባዮስፌር ሪዘርቭስ እናስተዋውቃቸዋለን። ኢትዮጵያ በዩኔስኮ ያስመዘገበቻቸው አምስት ባዮስፌር ሪዘርቮች አሏት። እነሱም የካፋ ባዮስፌር፣ የሻካ ባዮስፌር፣ የያዩ ባዮስፌር፣ የማጀንግ ባዮስፌር እና የጣና ባዮስፌር ናቸው። የጣና ባዮስፌር ውሃማ አካል ሲሆን፣ የተቀሩት አራቱ ግን ውብና ጥቅጥቅ ባሉ ደኖች የተሸፈኑ ናቸው። ለመሆኑ ባዮስፌር ሪዘርቭ ስንል ምን ማለት ነው? ባዮስፌር ሪዘርቭ የምንለው አንዱ መነሻ ምክንያቱ ሰውን የብዛይወቱ አካል አድርጎ የብዛይወት ሀብቱን መጠበቅ ይቻላል የሚለው ፅንሰ ሀሳብ ነው መነሻው እንግዲህ በተለያዩ የዓለም ሀገሮች ተሞክሯል ብዙ ቦታዎች ውጤታማ ሆኗል ወደ ኢትዮጵያም ከመጣ በኋላ እንግዲህ እንዳለ ፅንሰ ሀሳቡን መሰረት በማድረግ በተለይ ባዮስፌር ሲባል እንግዲህ ጥብቅ የሆኑ የማይነኩ ቦታዎች አሉ በመካከል ላይ ባፈር የሚባል ወይም ደጀን ወይም በመሸጋገሪያ እና በጥብቅ ቦታዎች መካከል ያለ የብዛዮት አካባቢ ያለ እንዲሁም መሸጋገሪያ የሚባል በተለይ ማህበረሰቡ የተለያዩ ኢኮኖሚያዊ አክቲቪቲዎችን የሚያካሄድባቸው ቦታዎች አሉ እና እነዚህም ያቀፈ ሰውን የጨመረ በተለይ ትልቁ ትልቁ ለውጥ ወይም ተርኒንግ ፖይንት የምንለው ከሌሎች ጥብቅ ቦታዎች ሰውን ማቀፉ ነው። ሰው የብዛዮት አካል ነው። ብዛዮትን ይጠብቃል። ብዛዮትን ዘላቂ በሆነ መንገድ በማይጠፋ መንገድ ይጠቀማል። ብዛዮትን ደግሞ የጠፋው መልሶ ይተካል። አብሮ ብዛዮቱ ጋር ሰው ተካተታ በጣም ትልቅ ሀሳብ ነው። ባዮስፌር ሪዘርቭ ስንል እንግዲህ ምናልባት በቀጥታ ወደ አማርኛ ለመተርጎም የሚያስቸግር ቢሆንም የጥብቅ አካባቢ ብለን ወስደን በዋናነት ግን ሀሳቡ ምንድን ነው ባዮስፌር ስንል ተፈጥሮንና ተፈጥሮ ጥበቃንና የልማትን ፍላጎት አቻችሎ ማያስኬድ የሚያስችል ጥብቅ ቦታ ነው በሌላ አነጋገር ምንድን ነው እንዲህ የባዮስፌር የጥብቅ ቦታ ሆኖ ሰውና ተፈጥሮ ተስማምቶ የሚኖሩበት ቦታ ነው የልማት ፍላጎት አለ የእድገት ፍላጎት አለ የተፈጥሮ ሀብት ጥበቃ ፍላጎት አለ። ሁለት የተለያዩ የሚመስሉ አላማዎች አሉ፣ ፍላጎቶች አሉ። ስለዚህ ሁለቱን አቻችሎ በጋራ ሊያስኬድ የሚችል ለየት ያለ ባህሪ ያለው ጥብቅ ቦታ የባዮስፌር ሪዘርቭ ብለን የምንጠራ ነው ማለት ነው። በዩኔስኮ ከተመዘገቡት አምስት ባዮስፌር ሪዘርቮች ውስጥ ዛሬ የምናስተዋውቃችሁ የካፋ ባዮስፌር እና የሻካ ባዮስፌር ነው። ከመዲናችን አዲስ አበባ ወደ ደቡብ ምዕራብ ኢትዮጵያ ክልል ጉዞ ጀምረናል። የካፋ ባዮስፌር ሪዘርቭ የሚገኘው በደቡብ ምዕራብ ኢትዮጵያ ክልል ሲሆን 7600 ሄክታር ይሸፍናል። በውስጡም የአካባቢው ማህበረሰብ፣ የጫካ ቡና፣ ጥቅጥቅ ደን፣ በርካታ ዝርያ ያላቸው የዱር እንስሳት፣ የተለያዩ ዝርያ ያላቸው አዋፍት፣ ፏፏቴዎች፣ ወንዞችና የቀርከሃ ደን ይገኛሉ። እንደ አውሮፓውያን አቆጣጠር በ2010 ነው በዩኔስኮ የተመዘገበው። የካፋ ባዮስፌር ለዞኑ ብሎም ለክልሉ የቱሪስት መስህቦችን በውስጡ የያዘ ነው። ከእነዚህም ውስጥ የባርታ ፏፏቴ አንዱ የኢኮ ቱሪዝም መዳረሻ ነው። የባርታ ፏፏቴ ከቦንጋ ከተማ በቅርብ ርቀት ላይ የሚገኝ እጅግ ውብና ማራኪ የተፈጥሮ መስህብ ነው። ፏፏቴው እይታን የሚስብና የመንፈስ ምግብ ሲሆን ከፏፏቴው የሚጤሰው ውሃ ማጢስ ሰውነት ላይ ሲያርፍ ሐሴትን ብቻ ሳይሆን የእግር ጉዞአችንን አስረስቶ አዲስ ጉልበትንና አቅምን የሚፈጥር ነው። የካፋ ባዮስፌር ለአካባቢው ማህበረሰብ የጫካ ቡና፣ ኮሮሪማ እንዲሁም ደግሞ ሌሎች ቅመማ ቅመሞችን ተጠቃሚ ከማድረጉን ባሻገር ከጀርባዬ እንደምትመለከቱት ለአካባቢው ብሎም ለሀገራችን የቱሪስት መስህብ የሚሆኑ ተፈጥሯዊ መስህቦችን በውስጡ የያዘ ነው። ይህ ከጀርባዬ የምትመለከቱት የባርታ ፏፏቴ ከቦንጋ ከተማ በቅርብ ርቀት የሚገኝ ለአካባቢው በተለይ የሀገር ውስጥ ቱሪዝምን ከማስፋፋት አንጻር ልዩ የመንፈስ ምግብ የሚሆን ቦታ ነው። እንደምታዩት ማራኪና ለእይታ አስደሳች የሆነ ቦታ ነው። የባርታ ፏፏቴ ለአካባቢው ማህበረሰብ በቱሪዝም ተጠቃሚ እንዲሆኑ አንድ ሰፊ እድል የሚፈጥር ነው። እዚህ ላይ ሰፊ ስራ በተለይ የመሰረተ ልማት መንገዱ ትንሽ አስቸጋሪ ነው። ይህን የመንገድ መሰረተ ልማት ቢሰራለት ለአካባቢው ማህበረሰብ ተጨማሪ የኢኮኖሚያዊ ፋይዳ ሊኖረው የሚችል የቱሪስት መስህብ ቦታ ነው። የካፋ ባዮስፌር ጥቅጥቅ ባለ ደን የታጀበ በመሆኑ አይናችን ለምለምና በአረንጓዴ እጽዋት እንዲታደስ የሚያደርግ ነው። ሌላው የካፋ ባዮስፌር ገጸ በረከት የእግዜር ድልድይ ነው። የእግዜር ድልድይን ከላይ ላየው መሬት እንጂ በውስጡ ትልቅ ወንዝ ያልፋል ብሎ ለመገመት የሚከብድ ነው። ውስጡ በዋሻ መልክ ፈጣሪ የሰራው ድልድይ ሲሆን፣ ከላይ ደግሞ ተፈጥሯዊ መሬት ነው። ዞኑ በኢኮቱሪዝም ትልቅ አቅም እንዳለው የሚያሳይ ነው። አንዱ የቱሪስት መስህብ የሆነውን ባዮስፈር ሪዘርቫችንን ስናስተዋውቅ የተለያዩ ሚዲያዎችን ተጠቅመን የሀገር ውስጥ ሆነ የውጭ ጎብኚዎችንም ጭምር ሚዲያ ተጠቅመን ለማስተዋወቅ የምንሞክራቸው ነገሮች አሉ። ባዮስፈር ሪዘርቡንም አስመልክቶ የሚመጡ ቀጥታ ጎብኚዎችም አሉ። ይህን ደግሞ ከሚመለከታቸው በድርሻ አካላት ጋርም ተቀናኝተን የምንሰራው አለ። የአካባቢ ጥበቃ ስራ ላይ የሚሰራ ስራ ስላለ ቢሮም ራሱ የቅርብ ክትትል ድጋፍ አብሮ የመቀናጀት ስራ በመስራት የሚጎበኙበት ሁኔታዎች አሉ። በእርግጥ የበለጠ ኢኮኖሚ ለማግኘት ገና ብዙ የሚሰራ ስራ እንዳለ የሚያሳይ ነገር አለ። ገና ብዙ እምቅ አብታለን እምቅ ተፈጥሮ አለን ጥብቅ ደን አለን። ያንን ወደ ኢኮኖሚ ቀይሮ ቀጣይ አቅዶ ተቀናይቶ ከመስራት ጋርም ተያይዞ የበለጠ የሚሰራ ስራም እንዳለ ነው፣ እኛ እየሰራ ነው ያለ ነው። አሁን ደግሞ የከተሞች መስፋፋት አሁን ቦንጋን እንደ አብነት ብንወስድ ፈርጅ አንድ ከተማ ሆናለች። ፈርጅ አንድ ከተማ ስትሆን ቀድሞ ከነበራት ቆዳ ስፋት ይሰፋና አጎራባች ትናንሽ ከተሞችን ሰብስቦ ወደ ከተማ ክልል ስለምገባ፣ ለምሳሌ ጊምቦ ወረዳ ቦንጋ ላይ በመጠቃለሉ ምክንያት በወረዳ ውስጥ የነበሩ ደኖች አሁን የከተማው አካል ሆነዋል። ስለዚህ ከተማው ከንቲባውም ሆነ ከተማ ልማቱ ኮንሽስ ነው። አሁን ከተማ ውስጥ ተጠብቆ የሚቆዩ ደኖች፣ የተፈጥሮ ሀብቶች ይኖራሉ። ውበት ናቸው። ማሳመር እንችላለን። ሪክሬሽን ኤሪያ ሊሆን ይችላል። ይሄን ቻይናም ራሽያም ብካሄድ ከተማ ውስጥ ሰፋፊ የደን ይዞታዎች አሉ። እነኝህን ኢንተርናሽናል ኤክስፖዠሮች በሙሉ ተጠቅመን ያንን ወደ ሀብት ወደ ኢኮኖሚ እንቀይራለን። ስለዚህ አንድ ባለ ሀብት ደኑን አውድሞ ቡና ተክሎ ከሚያገኘው ኢኮኖሚ በላይ የተፈጥሮ ሀብቱ በቅርብ ጊዜ ውስጥ የሚያመጣው ሰፊ ሀብት አለ። የካፋ ባዮስፌር ሌላው ተፈጥሯዊ ጸጋው የጫካ ቡና ነው። ማንኪራ ሙሉ ለሙሉ በሚባል ደረጃ በጫካ ቡና የተሸፈነ ነው። ይህም ለካፋ የኢኮቱሪዝም ተመራጭ መዳረሻ ነው። ካፋ ደርሶ ማንኪራን ሳያዩ መመለስ ቁጭት የሚፈጥር ነው። የካፋ ማኅበረሰብ ከባዮስፌር ሪዘርቩ ዘርፈ ብዙ ጠቀሜታ እያገኘ ነው። ሳይንሱም ሰውና ተፈጥሮ ተስማምቶ በዘላቂነት ተጠቃሚነትን የሚያረጋግጥ በመሆኑ ተፈጥሮን በመጠበቅ በቡና በቅመማ ቅመም በማር እና እንሰትም በመሳሰሉ ተክሎች ተጠቃሚ ሆነዋል። እየጠበቅን ያለ ነው ማለ የምንጠቀመው ማለ የምንጠቀመው ያው እንግዲህ በባህላችን ቀፎ እንጠቀማለን እዛ ያለው የማር ቀፎ እንጠቀማለን። አሁን ነው ገና በመንግስት በተያያዘው እንግዲህ የዘመናዊ ተብሎ ወደ ሰፈር እያመጣን ወደ ጓሯችን እያመጣን እንጠቀመው ማለ አሁን ነው። በፊት ኮረርማ አለ። ያ እንግዲህ እዛ ጫካ ውስጥ ነበር። ኮረርማ አለ፣ ቅመማ ቅመም አይነቶች እዛ ናቸው ያሉት ማለት ነው። ኮረርማ አለ፣ ጥምዝ አለ፣ ቡናም ከዛ ነው፣ ማርም ከዛ ነው። በቃ በተፈጥሮ ነው የምንጠቀሙ ማለት ነው። ያው በዚህ ጥቅምጥቅም እየተጠቀሙ ያሉ ያው ስንሸጥም፣ ያው እንግዲህ ተፈላግነት እንዳለው ተፈላግነት አለ የጫካ ማር ተብሎ የጫካ ቡና ተብሎ እኮ ተፈላጊነት ያለው ኬሚካል ያልተደረገ ቡና። አሁን እዚህ ስር ስር ያለው የሚታየው ኮረሪማ ነው፣ ቅመማ ቅመም ኮሰረት ነው። ለምን አቮካዶ ስር ማለት ነው። ሙዝ አለ፣ ከሙዙ ደግሞ እዚህ ጋር ቡና አለ። ቡናና ሙዝ አጠቃላይ እንግዲህ ራስ ርስ በራሱ እንግዲህ ተደጋግፎ የምነሱት ናቸው። ይህ ጎድም ትሄዱም ማለት ነው። እንደዚህ አድርገን ነውምንረ ለእኛ አካባቢ ደግሞ ከተፈጥሮ ሀብት ከተፈጥሮ ከዚህ ከአረንጓዴው ውጭ ሆኖ መኖር አይቻልም። ባለፉት ሁለት ወራት ትንሽ ፀሐይ ስበረታ ማኅበረሰባችን እንዴት እንደተጨነቀ እናውቃለን። ስለዚህ ጥላ ስር መኖር የለመድ ነው ያደግነውበት ነው። ስለዚህ ትንሽ ከለመድነው ስወጣ ማህበረሰቡም ለኑሮ እንደሚቸገር ስለምናውቅ ይሄን ማስጠበቁ የህልውና ጉዳይ ነው የሆነው። ለምናገኘው ጥቅም ብቻ ብለን ሳይሆን ለሚመጣው ዶላር ተብሎ ሳይሆን አኗኗራችን ከዚህ ውጭ መሆን ስለማይችል፣ በረሃማነትን ስለማንለምድ፣ የግብርናው ምርትና ምርታማነት በዘላቂነት ልቀጥል ከሆነ በትንሽ ሄክታር ምርቱን ልናሰፋ ከሆነ ተፈጥሮ ሀብቱ ተጠብቆ መኖር አለበት። አስራ ሦስቱንም ወር የሚፈስ ውሃ መኖር ካለበት ምንጭ መኖር ካለበት ይሄ የተፈጥሮ ሀብቱ ተጠብቆ መኖር ስላለበት ስለዚህ እነኚህ ነገሮች ስለምናገኘው ገንዘብ ብቻ ሳይሆን ኑሯችን ከዚህ ውጭ መኖር ስለማይችል ነው ተብሎ ማህበረሰባችን የነቃ ነው። አሁንም ንቃቱን ማሳደግና ከፍ ማድረግ የምጠበቅ ነው። ለዚህ ደግሞ ሁሉም የድርሻውን እንዲወጣ፣ ሚዲያዎች ደግሞ ሚናቸው ትልቅ ነው። ይሄ ተደራሽነቱን አንድ አዳራሽ ውስጥ አንዲት ጠባብ ቦታ ላይ የተነገረችውን ነገር ለዓለም ማህበረሰብ የማድረሱ ስራ ሚዲያ ትልቁ አንደበታችን ነው፣ ትልቁ መተንፈሻችን ነው። ከትልቅ እስከ ትንሽ ያለው በእያ በተለያየ ደረጃ ያለው ንቃተ ሕሊናውን ለማሳደግ እንደ ሚዲያ መሆን የለምና፣ ይሄን ነገር ደግሞ ከማስረጽ አንጻር የሚዲያው ሚና ጎልቶ መውጣት አለበት። የባዮስፌር ሪዘርቭ ጽንሰ ሐሳብ ተፈጥሮና ሰው በመሆኑ የማህበረሰቡ እምነት ባህልና ወጉ እኩል ከተፈጥሮ ጋር ተጠብቆ እንዲኖር ይደረጋል። የከፋ ባዮስፌርን ስናነሳ ጥንታዊና ታሪካዊውን የአንድራቻ መዳን ያለምን ሳናነሳ ማለፍ አይቻለንም ይህ ጥንታዊና ታሪካዊ ቤተ ክርስቲያን ከቦንጋ ከተማ ወደ ኮንታ ሞጫ ላይ በከተማዋ ዳርቻ የሚገኝ በርካታ ቅርሶች የሚገኙበት ቤተ ክርስቲያን ነው። የደቡብ ምዕራብ ኢትዮጵያ ክልል በተፈጥሮ ሀብቱ በጣም የታደለና የበለጸገ ነው። በተለይ በጉዞችን ወቅት እጅግ አረንጓዴ የሆነ መልክዓ ምድር ነው እያየን የመጣ ነው። ያለው ደን በጣም ማራኪ ነው። ይህም የአረንጓዴ ቱሪዝምን ለማስፋፋት ትልቅ አስተዋጽኦ ያለው የተፈጥሮ ሀብት ያለበት ክልል ነው። ከፊት ለፊቴ እንደምትመለከቱት በጣም ጥቅጥቅ ደን ነው። እጅግ ማራኪ የተፈጥሮ ሀብት ያለበት ክልል ነው። ይህን ክልል መጥታችሁ እንድትጎበኙ እንጋብዛለን። ኢትዮጵያ ካስመዘገበቻቸው አምስቱ ባዮስፌር ሪዘርቭስ ሁለቱ የሚገኙት በደቡብ ምዕራብ ኢትዮጵያ ክልል ነው። ክልሉ ገነትን ምድር ላይ የምንለማመድበት ስፍራ ነው ብንል ግነት ያለበት አይመስለንም። ካፋና ሸካ በዩኔስኮ መመዝገባቸው ደግሞ እውቅናቸው ዓለም አቀፋዊ እንዲሆን ያደርገዋል። ዩኔስኮ ሲባል እንግዲህ የዓለም የትምህርትና የሳይንስ ድርጅት የሚባለው ዓለም አቀፋዊ ድርጅት ነው። ስለዚህ በዚህ ውስጥ መመዝገብ ትልቁ ነገር ሀብቱ ከኢትዮጵያ አልፎ ለዓለም ማህበረሰብ ጠቀሜታ አለው። ያ ብቻ ሳይሆን ኢትዮጵያ እንደገና በምላሹ ተጠቃሚ ትሆናለች። በዚህ በዩኔስኮ ተመዘገበ ማለት በዓለም አቀፍ ትልቅ እውቅና ይኖረዋል። ኢትዮጵያም እውቅናው ሲኖር ብዙ ጎብኚዎች ይኖራሉ፣ ብዙ ምርምሮች ይካሄዳሉ፣ ብዙ ጉባኤዎች ይካሄዳሉ። በኢትዮጵያ በርካታ ነገሮች ቱሪዝም የሚጨምረው ይሄ እነዚህ ነገሮች ለኢትዮጵያ ሀብት ነው የሚያመጡት። ያ ብቻ ሳይሆን ይሄ ቦታ በዩኔስኮ ተመዘገበ ታወቀ ማለት ጥበቃውም እንዲጠናከር ዘላቂነቱም እንዲጸና ይደረጋል እና ከፍተኛ ጠቀሜታ አለ። ቱሪዝም እዛ አካባቢ አንደኛ፣ ለአካባቢ ማህበረሰብ ትልቅ የስራ እድል ነው። ለወጣቱም፣ ለማህበረሰቡ እንደ ሀገርም ደግሞ እዛ አካባቢ መልካም የቱሪስት ስበት መስብ አካባቢዎች መዳረሻ ስለሚሆኑ ከውጭ የሚሆኑ ከሀገር ውስጥ የሚሆኑ ቱሪስቶች፣ ጎብኚዎች እዛ አካባቢ ሲጎበኙ አንደኛ ባዮስፌር ሪዘርቭ ነው ራሱ በቃ እዛ ቦታ በጣም ብርቅ የሆኑ ነገሮች አሉ። የሚገርማቸው እንስሳትን ብንወስድ አዕዋፋትን ብን ብርቅ የሆኑ በእኛ ሀገር ብቻ የሚገኙ እነዚህ ደንስ ወይም ደግሞ እዛ ባዮስፌር ውስጥ ይገኛሉ። ፏፏቴዎች፣ ምንጮች በጣም አእምሮን ወይም ደግሞ የሚያድሱ ኤስቴቲክ ቫሊዩ ያላቸው እነዚህ ነገሮችን ምንድነው ለቱሪዝም ወይም ደግሞ ለጉብኝት መዳረሻ ማድረግ ይቻላል። ያ ተቻለ ማለት አንደኛ የአካባቢ ማህበረሰብ ቅድም የተነሳው ነገር ነው እና ከዚህ አገልግሎት በመስጠት ከአገልግሎቱ ተጠቃሚ ይሆናል። እንደ ማህበረሰብ ከአካባቢ፣ እንደ ክልል፣ እንደ ሀገርም ተጠቃሚ እንሆናለን እና በቀጥታ በኢኮኖሚ ደረጃ ስናይ ከዚህ ከቱሪዝም አንጻር በተለይ ግሪን ቱሪዝም የሚለውን እሱን ፕሮቮክ ማድረግ ነው እሱን ማነቃቃት ይቻላል እና ከዛ የሚገኘው በተለይ ከቱሪዝም ዘርፍ የሚገኘው ትልቅ ኢኮኖሚ ጠቀሜታ እንዳለው ማየት ይቻላል። ከካፋ ባዮስፌር ወደ ሸካ ባዮስፌር ጉዞ ጀምረናል። ወተት በመሰለው ነጭ ማር የሚታወቀው የሻካ ባዮስፌር በጥቅጥቅ ደኖ ጎሽን ጨምሮ በርካታ የዱር እንስሳት፣ ውብ ቅላጼ ባላቸው በርካታ የአዋፍ ዝርያዎች፣ በፏፏቴዎቹ፣ በወንዞቹና በማኅበረሰቡ ውብ ባህል ዩኔስኮ እንደ ኤሮፓያን አቆጣጠር በ2012 መዝግቦታል። ይህን ውብ እና ማራኪ ባዮስፌር ሪዘርቭ ዛሬ የምናስቃኛችሁ እጅግ አድካሚ ጉዞ አድርገን የቃኘነውን ፏፏቴ ነው። ተመልካቾቻችን አሁን የምንገኘው በሻካ ዞን ነው። በሻካ ዞን ውስጥ እጅግ በርካታ ተፈጥሯዊ መስህቦች አሉ። ከነዚህ ውስጥ አንዱ የጋማ ጋሃማሆ ፏፏቴ ነው። አሁን ወደዚያ እየሄድን ያለ ነው። መንገዱ ትንሽ የእግር መንገድ አለው። ከጥቂት ደቂቃ በኋላ ወደ ፏፏቴው እንደርሳለን። ፏፏቴው ላይ ያለውን ሁኔታ እናሳያችኋለን። እንድትመለከቱን እንጋብዛለን። በተሽከርካሪ ያደረግነው ጉዞ በራሱ ፈታኝ ቢሆንም ከሶስት ሰዓት በላይ በጭቃማ መንገድ ቁልቁለትና አቀበት እየወጣን የተጓዝነው መንገድ ፈታኝ ነበር። የምናየው ነገር ታይቶ የሚጠገብ አይደለም፣ ግን ደግሞ ጉዞአችን ፈታኝ ሆኖብናል። የሚያቃጥል ፍቅር የሚሉት እንዲህ አይነቱ ነገር ሳይሆን አይቀርም። ወደ ጋሃማሆ ፏፏቴ ስንቃረብ ድምፁ ያጉረመርማል። የዛለው ሰውነታችን መነቃቃት ጀመረ። ወደ ፏፏቴው ስንጠጋ ውስጣችን ታደሰ፣ ድካማችን ጠፋ። ተፈጥሮ ምን አይነት ስሜት የሚያድስ ኃይል እንዳለው ተረዳን። ይህ ግዙፍና ማራኪ ፏፏቴ ስያሜውን ያገኘበት ምክንያት ግዙፍነቱንና ኃያልነቱን የሚያሳይ ነው። የምንገኘው ከማሻ ከተማ 18 ኪሎ ሜትር አቋርጠን የኬው ጓሆ ማሆ ላይ ነው ያለ ነው ጋሆ ማሆ ማለት ጋሆ እና ማሆ ከሚባል ነገር ነው መጣው ጋሆ ማለት ያው ጎሽ ነው በሸክኛ ጋሆ ማለት በአማርኛ ሲተረጎም ጎሽ ነው ማሆ ማለት ደግሞ ማሄ ማለት ደግሞ በላው ጎሽን ጎሽ ማለት ያው ትልቅ እንስሳት ነው ትልቅ የአኒማል ዝርያ ሆኖ ስለዚህ እዚህ ይሄን ለመሻገር ሲል ያን ጎሽ በልቶ አስቀረ ለማረት ተፈልጎ ነው። ከዛ ጋሆ ማሆ ተብሎ የተሰየመው አመጣጡ ማለት ነው። ይህ ከጀርባችን የምናየው የጋሆ ማሆ በውስጡ ዋሻ ፏፏቴ ብቻ ሳይሆን ዋሻም አለው ዋሻም አለው ከሺ እና ከዛ በላይ ማህበረሰብን የሚይዝ ዋሻ አለው። ውስጡ ላይ የተወሰኑ ድሮ በእንትን ጊዜ በውጊያ ጊዜ እዛ ውስጥ ሲደበቁ ነበሩና፣ ያው አሁን ተሻግረን ለማሳየት ትንሽ ስለከበደኝ ውሃው ስለሞላ ነው፣ ማሳየት እንችል ነበረ። ያው ጥለቅ ያለ ውስጥ ላይ በብዙ ሺህ ህዝብን ብዙ ሺህ ሰውን መያዝ የሚችል ውስጡ ላይ በጣም ሰፊ የሆነ ዋሻ ነው ያለው። አሁን የምናየው ደግሞ ይሄ ፏፏቴ ነው። ውብ ውብና ማራኪ ነው። እንግዲህ ያው እንደምታውቁት እናንተም ብዙ ሀገር ላይ ሂዳችሁ አይታችኋል። ይሄ ማለት ትንሹ ጢስ አባይ ነው። በሻካ ባዮስፌር በርካታ ፏፏቴዎችና ወንዞች ይገኛሉ። ከማሻ ከተማ በቅርብ ርቀት የሚገኘው የሸክሸኮ ፏፏቴ ከቅርበቱ አንጻር ተመራጭ ነው። የጋሃ ማሆ ፏፏቴ ግን በትልቅነቱና በግዝፈቱ በዞኑ ቀዳሚ ፏፏቴ ነው። አሁን የመልስ ጉዞአችንን ጀምረናል። ስንመጣ አብዛኛው ቁልቁለታማ የነበረው መንገድ በተቃራኒው አቀበት ሆኖ ነው የሚጠብቀን። ብትር የያስኩበት እጄ ውሃ አቋጥሯል። በጉዞ ወድቆ መነሳትም ያጋጥማል። ተመልካቾቻችን አሁን እጅግ ፈታኝ የሆነ አቀበት እየወጣን ነው። ትንሽ ዝናብ ስለዘነበም አካባቢ ትንሽ ጭቃ አለው። ከጭቃው ጋር ተደምሮ ዳገቱ ትንሽ አስቸጋሪ ነው። ያው የመሰረተ ልማት ዙሪያ ትንሽ ትኩረት መሰጠት ያለበት ነው። በጣም ትልቅ ሀብት አለን። ይህንን ሀብታችንን ግን በአግባቡ ለመጠቀም የመሰረተ ልማት በጣም ወሳኝ ነው። ተፈጥሮ በጣም ያደለው አካባቢ ነው። ይሁንና በተለየ መንገድ የአገልግሎት መስጫ ተቋማት በሚገባው ደረጃ የለሙበት አካባቢ አይደለም። ይህንን የግል ባለሀብቱ መንግስትም፣ ትኩረት በመስጠት የመሰረተ ልማት እንዲሟላ ቢደረግ ለሀገራችን ሰፊ የኢኮኖሚ ምንጭ የሚሆን የስራ እድል በመፍጠርም ትልቅ አስተዋጽኦ የሚኖረው ቦታ ነውና ይህን መልዕክት ማስተላለፍ እንፈልጋለን።